ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ነው ወይ? እኔ አለሁላችሁ። እግዚአብሔር ይመስገን። ዛሬ እቃ ላጠቅ ነው። እቃ ብርድስት ምናምን ዘብዘፌ ተብዬ የስንት አመት እቃ ያው ልታሳጥበኝ ልታስፈጋኝ ነው። ጉልበታች ጉልበት ሲካሄድ እንደዚህ ነው። አዶዋራ ቤት ይህ እንደዚህ ሆነ። ለምን እንዳስለቀኩት ላሳያችሁ። እዚህ ጋር ይሄ አለ። ይሄ ኖርማል የእቃ ማጠቢያ ሳሙና ነው ይሄኛው ቤኪንግ ፓውደር ማቀ የለም፣ ሆዳችን ውስጥ ገብቶ እንደሚያጥበን ማለት ነው። ወዮ ወዮ ወዮ ወዮ አንዱ ይኸው። ይሄ የጫማቸው የሚያጸዱበት፣ ይሄ ደግሞ የጋዝ ይሄን አንድ ላይ ስድስቱን አድርግቼ ከዛ እንደዚህ ሸበላ የነበረ ብረት ድስት፣ በዛ በኩል ገልብጭ፣ በዛ በኩል ይኸው እንደዚህ ጸዳ፣ ማለት ነው። በዛ በኩል ያለውን አሳያቸው ማስ አይሄ፣ በዚህ በኩል ያለው እንደዚህ ሆነ ማለት ነው። በእጅ ራሱ ይላቃል ስናደርገው ያለ ሶፍት ያለ ስፖንጅ ማለት ነው። ዛሬ እንደዚህ ፈግታ ብዬ እንደዚህ እያጠፍኩ ነው ውዶቼ። ብረድስት እያያዘ ያስቸገራችሁ እንደዚህ፣ በዚህ መልኩ ከታጠበ ይቃዳ። እንደዚህ ይሄ እንደዚህ መስሎ ብልጭ ብሎ

የምን ጉልበት መጨረስ መታገል ነው። ሳና ከዚህ በፊትም በዝም ታቅለናል ማለት ነው። ያው አሁን በእጄ ነካውት አይታችሁት እንዳለ ግን በፈላ ውሀ ነው ዘፈዘፍኩት። እንደኝ መድኃኒቶቹን እንዳለ ካረኩኝ በኋላ በፈላ ውሀ

እንችላለን ማለት ነው። ጉልበታችንን ሳንጨርስ ሳንጠቅም፣ ሳንታገል እና ይሄ የተቃጠለ ነው።